ሰላም እንዴት አላችሁ ወዳጆቼ? እንዴት ከረማችኋል? እንዴት ሰንብታችሁልኛል? ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል፣ እንደወትሮው በጣም በቆንጆ ቪዲዮ። ለሙስሊም ወገኖቼ እንኳን ለረመዳን ወር በሰላም አደረሳችሁ ማለት እወዳለሁ። እሱን በማስመልከት በጣም ቆንጆና ከክሪስፒ ከሆነ ከሽ ከሽ የሚል ለየት ባለ ዘዴ ሳንቡሳ እሰራለሁኝ ዛሬ። ስለዚህ እንዴት ነው ማዘጋጀ የሚለው ነገር በጋራ እናያለን። አብራች ለዛሬው ሳምቦሳ እንግዲህ መስሪያ ምንም ከወትሮ የተለየ ግብአት አላዘጋጀውም። ነገር ግን አሰራሩን ቀይረን ቆንጆና ድርቅ ያለ ከሽከሽ የሚል ሳምቦሳ እንድናገኝ ነው አላማችን። ስለዚህ እንደ ወትሮ ዱቄት ያስፈልገናል። ምስር በምስር ነው የምንሰራው። ሽንኩርት፣ ቃሪያ፣ ጨው፣ ቆንዶ በርበሬና ዘይት ነው የምንጠቀመው። መጀመሪያ የማደርገው ምንድን ነው መሰላችሁ? ሊጡንም ከማቡኳቴ በፊት ምስሩን አጥበን እንቀቅላለን እንዲካጠብን በኋላ የምንፈልገውን ያክል ውሃ ለማብሰያ እንጨምርና ፋችን ለኩሰን ምስራችን እንቀቅላለን። ከዛ በመቀጠል ሊጡን እናቦካለን። ሶስት ኩባያ ዱቄት አድርገናል። ትንሽ ጨው እናደርጋለን። በጣም ጨው እንደዚህ የሚያክል ምስሩም የራሱ ጨው ስለሚኖረው በቂው ነው። ለዱቄቱ ያክል አንድ ኩባያዋን ጭምር ጨምርን እናሞካለን። ይታያችኋል። ማሽናችሁ እንደዚህ ሊጡን ጥቅልል ሲያደረግ የዛን ጊዜ በቂውን ያክል አኩታችሁታል። ከዛም በመቀጠል በምትፈልጉት ነገር በኩባም ሊሆን ይችላል። ቅለል አርጋችሁ ካስቀመጣችሁት እና ለትንሽ ደቂቃ ካቆያችሁት ስትዘረጉት በአንድ ስብስብ ስብስብ የሚል አይሆንም። ትንሽዬ ዱቄት እጄ ላይ አደርጋለሁ እኔ ታያችዋል። ይህንን እኒህ በዱቄት ያረኩትን በዘይትም ማድረግ ይቻላል። እንደዚህ አድርገን ትንሽ ደቂቃ ፍርድ ውስጥ አስቀምጠዋለን። እንደ ጊዜያችሁ አስር ደቂቃ ሀያ ደቂቃ፣ ሰላሳ ደቂቃ እንዳላችሁ ጊዜ ዋል በእንደዚህ አይነት መልኩ በስሏል። በጣም ሳይፈራረስ ማለት ነው። ከዛ አጠለውና ይዤው ተመልሼ እመጣለሁ። በዚህ አይነት መልኩ ካጠለልኩ በኋላ አሁን ምስሩ በሽንኩርት ተቁላልቶ መብረር ስላለበት ሊጡ እስከ መጠቅላላችን በፊት ለዛ ከሽንኩርት ማቁላት ስራ የምንጀምረው ዘይት እናደርጋለን? ጥቂት ዘይት ብዙ አናደርግም ሁለት የሾርባ ማንኪያ የሚያክል ምክንያቱም ብዙ ዘይት ካደረግን ስንጠቀልለው ቅልጥልጥልጥ እያለ ምንድነው ሊጡ ውስጥ እየገባብን ያስቸግረናል ለመጠቀለል ከዛ በዚህ ሁኔታ ጠበስ ጠበስ ትንሽ ካደረግነው በኋላ ምስሩን እንጨምረዋለን ከዛ ደግሞ እኛ ቃሪያ እናዘጋጃለን። ውሃውን መምጠቱን እርግጠኛ ከሆናችሁ በኋላ ቃሪያችሁን ጨምራላችሁ። ጨውና ቆንዶ በርበሬ እናደርጋለን። ጨው እንደዚህ ጥቂት ቆንጆ በርበሬ እናደርጋለን። ከዛ እንቀምሰዋለን። ጨው በቀዋል የሚለው በነገራችን ላይ ይሄ ምሱ ራሱ እንደዚህ ይበላል። በእርግጠኝነት ይበቀዋል። ባችን መጠፋለን። ከዛ ምን እናደርጋለን መሰላችሁ ሳህን አምጥተን ዝርግ ሳህን ነገር እሱ ላይ እንገለብጠዋለን እንዲወርድልን ደንብ ውሃ ውስጥ ከሚመጥ ነው እሳቱ ላይ የምታቆዩት። ታያችኋል እንደዚህ በደንብ የያዝ ማድረግ ከሚጀምር እርግጠኛ መሆን አለባችሁ። ውሃ መጥለሉ እዛ እንዲ ዘረዘረ እናደርገዋለን እንዲበርድለን። ምስሩ በጣም መብሰል የለበት የሚያልኳችሁ፣ ማለት መፈረካክስ የለበት የሚያልኳችሁ። ለዚህ ነው እንግዲህ ስናቁላላው እንደገና ስንጠብሰው። ምስሩ በኋላ ላይ ሳምቡሳ ውስጥ በስሎ ስንበላው ጥርሳችን ላይ ማስታወቅ አለበት የሆነ ምን ይሁን ምን ክሬም የሆነ ነገር መብላት የለብን። የሆነ የምስር ጣዕም ከማግኘት ባሻገር ምስሩ ራሱ ጥርሳችን ላይ መገኘት መቻል አለበት። እንደዛም ሆነ ደግሞ መብሰልም አለበት፣ ከሽከሽ ማለት የለበትም ያንስላችሁ። ስለዚህ አበሳሰሉ በጣም ትልቅ አስተዋጽኦ ያደርጋል ቆንጆ ሳምቡሳ ለመስራት። በመቀጠል መዳመጥ ነው የምንጀምረው። ከመዳመጣችን በፊት ደግሞ በደንብ አድርገን ዱቄት መነስነስ መቻል አለብን። እንሳ፣ እዚህ ጋር ያለው ሊጥ እንዲሁ በዱቄት አድርገን እንዳያያዝብን እንዳይጠበቅብን፣ እንከፋፍለዋለን። በጣም በትንሽ በትንሹ እንደዚሽ ነገር እንታክል አይቻል። 30 ግራም 30 ግራም፣ 45 ግራም በግምት እንግዲህ እንደ እንደ መዳመጫችሁ መዳመጫችሁ ትልቅ ከሆነም ደግሞ 50 ግራምም ማድረግ ትችላላችሁ። ከዛ ይታያችኋል አምስት። እንደዚህ ካስተካከልን በኋላ ቦታቸውን እናስቀምጣቸዋለን። መልሰን አንድ ብቻ አስቀርተን፣ ለምሳሌ ይሄን ብቻ አስቀርተን ሌላውን ቦታውን እናስቀምጣለን። እንዳይደርቅብን ከድናለን። ከዛ መዳመጥ እንጀምራለን። እንዳለ እዚህ ጋር ሌላ ዱቄት ነስንሰ እንደዚህ እናስቀምጣለን። እንግዲህ ዱቄቱ የሚረዳው እንዳይጠባበቅብን ነው። ሌላ ምንም ጥቅም የለው። የሚቀጥለውንም እንዲሁም እንዳመጠዋል ጠባበቅብኝ አሁንም መሰንሳለው ዱቄት ያን ሲል ያስቀምጣለሁ። ሶስተኛውን፣ አራተኛውን፣ አምስተኛውን እያለን በእንደዚህ አይነት መልኩ እንዳምጠን ሁሉንም እንደራርበዋለን። አሁን አምስቱንም አስተካክለናል። ቅድም ከፋፊ እያሳያችሁን ማለት ነው እንዳለ እዚህ ጋር እናመጣቸውና እንዳምጠዋለን። ተያቸዋል ቅድም መዳመጫችሁ ሰፊ ከሆነ ብቻ ነው ማስተላለቅ ያለባችሁ። ዱቄቱን ያልኳችሁ ለዚህ ነው። ለምን ስንዳምጠው እየሰፋ እየሰፋ ነው የሚሄደው። በእንዲህ አይነት መልኩ ካሳሳ ነው፣ በኋላ ምን እናደርጋለን መሰላችሁ እዚህ ጋር ምጣዳለ ምጣዱን እንለኩሳለን። ይሄኛው ደግሞ የሚያገለግለው ከሽ ከሺ የሚል ቆንጆ ክሪስፒ የሆነ ሳምቡሳ እንድንሰራው እያንዳንዱ የምንሰራውን ነገር የምናደርገውን ዘዴዎች ማወቅ መቻል አለብን። ፍርጅ ውስጥ የምንከተው ሊጡን በደንብ እንዲዘረጋልን ነው። ዱቄት የምናደርገው እንዳያያዝብን ነው። በምጣድ መጀመሪያ የምናበስለው ከመጥበሳችን በፊት እንደነገርኳችሁ ክርስፒ የሆነ ቆንጆ ከሽ ከሽ የሚል ሳምቡሳ እንድናገኝ ነው ማለት ነው። ታያችኋል፣ ዘጠና ላይ ነው ያለው። ምጣሩን ማስማት በጣም ለዳቦ መጋገሪያ እንደሚሆን ሳይሆን ትንሽ ለስ ማድረግ አይነት ነገር ታውቃላችሁ። ሞቅ ወይም ደግሞ የሀገራችን ምጣድ ከሆነ እንጀራ ተጋግሮ ሲያበቃ መጨረሻ ላይ ድርቆሽ የምናደርግበት ሙቀት የለም። በእንደሱ አይነት ሙቀት ከዛ እንደዚህ ጥርጥርክ እናደርገውና እንግዲህ ቅድም የጨመርነው ዱቄት የሚጠቅመን በጣም ድቅቅ ያለ ዱቄት ነው መጠቀም ያለባችሁ። ዱቄት ከሆነ ወይም ደግሞ ኮርንስታች መጠቀም ቻላችሁ አሊያም ደግሞ የቡላ ዱቄት በቃ ፍትሁን ነው እንደዚህ ለአሳንቡሳ መዳመጭ መዳመጥን መስራት ይቻላል ግን እንደነገርኳችሁ ቆንጆ ከሽ ከሽ የሚል ሳንቡሳ ለማግኘት ነው ይሄን ሁሉ ነገር የምናደርገው። ወይ ጥሩ ነገር ሰርተን እንበላለን ወይ አንስራም አንበላ ማለት እንዲት መረህ ነው ሊኖረ የሚገባው ይዤው ስመጣ ያስፈራ ነበረ እንትን ዋል ብዬ ዱብ ይልብኛል ብዬ ማለት ነው። ከአሞቅ ነው በኋላ ግን በቃ ቢቀደድም እንደ ወረቀት ነው የሚቀደደው። እዚህ ሳምቡሳ ብቻ ያለ መስራት የምትችሉት በዚህ ፊላ ወይም በዚህ ሊጥ ሶሪ ፊላ ስላልኩኝ፣ እሺ፣ እዚህ በግሪክኛ ፊላ ስለሚባል ነው። ባቅላባ መስራት ትችላላችሁ። ቺዝ ቢጣ መስራት ትችላላችሁ። የድንሽ ቢጣ መስራት ትችላላችሁ። ኤኒ ቢጣ፣ የምትፈልጉት ቢጣ ዘር መስራት ትችላላችሁ። እንዲሁም ሳምቡሳን መጨመር፣ እንዲሁም የተለያዩ የባቅላባ አይነቶችን መጠቀም መስራት ትችላላችሁ በዚህ ሊጥ እኔ አሁን ግማሹ ሊጥ ነው የምሰራው። ሌላኛውን ሊጥ ለሌላ ጊዜ ጠቅምበታለሁ፣ ለሌላ ነገር። ቶሎ ይሄንን ጥብስ ጥብስ አድርጌ ያሳያችኋለሁ። አሁን ትንሽዬ ሊጥን በጠብጣለን፣ ለማጣበቂያ የሚሆን እዚህ አስባለሁ ብዬ አስባለሁ። እንደዚህ መልኩን እናዘጋጃለን። እዛ ሳምቡሳችንን ጠቅለን የምናደርግበት ሳህን እናዘጋጃለን። እንደዚህ

ቅርጹን ያጣም ቢሆን እሱ ኦኬ። እንደዚህ አርጌ እሰራዋለሁ። ለምን የቤት ሲሆን የሚጣሉ ነገሮች ያሳሳሉ አይደለ? እዚህ አረግና ምን አረጋለሁ መሰላችሁ እንደዚህ ድብቅ አረጋትና ከዛ ኛውን እንጠፍስ አርገው ትክክል ሳንቡሳ ቅርጽ ያለው ሳንቡሳ እናገኛለን። አንዳንድ ሾርባ ማንኪያ ይበቃል ብዬ አስባለሁ ለአንድ ሳንቡሳ። በቃ እንደዚህ አይነት መልኩ ሁሉንም ለማዘጋጀት አንድ ማንኪያ ውስጥ አለው፣ እንደዚህ። አሁን እሳታችንን ለኩስና ዘይቱን እናግላለን። ለመጥበሻ አሁን ቀስ እያለን እንጨምረዋለን። ታያችኋል እኔ የምፈልገውን ያክል ነው የምጠብሰው። ሌላው ስራዎትን ዲፍርጅ ውስጥ ነው የሚያስቀምጠው ማለት ነው። እናንተም ሳንቡሳ ሲሰራ በጣም ቤት ሁሉ ስለሚያበለሻሽ የምትፈልጉትን ያክል አንድ የተሰሩና የምትፈልጉትን ያክል እያወጣች ትጠቀማላችሁ። የቀረውን ደግሞ ዲፕ ፍሪጅ እስከታችሁ ለጾሙ መጨረሻ የሚያደርሳችሁ ራሱ መስራት ትችላላችሁ። አንድ ጊዜ በቃ ምክንያቱም ዱቄቱ መዳመጡ ምናምን ምንም እንኳን ቆንጆ ውጤት ብናገኘው ነገር ግን ደግሞ ያለፋለን። ከማልፋቱ ባሻገር ቤት በጣም ነው የሚያቆሸው ዱቄቱ በቃ ልነግራችሁ አልችልም። እና አንድ ጊዜ ሰርታችሁ በእንደዚያት መልኩ ብታስቀምጡት አይበላሽም። ዲፍሪጅዱ ስላስቀመጥኩት የሆነ ውሃ ዝሎብኝ ከዛ በኋላ ስጠብሰው ከሽከሻ አይልም ብላችሁ አትፈሩም፣ ምክንያቱም አብስላችሁታል ሊጡን። ስለዚህ ትልቅ ዘዴ ነው እና በእንደዚያት ነገር ትጠቀሙ መጨረሻ የምትወዱት ሳሙሳ እንደምታገኙ ተስፋ አድርጋለሁ። የመጨረሻችንን ሳሳም እንደዚህ ጠብሰን ጨርሰናል። እንደምን ሁኔታችሁ በፍጥነት በታማኝነት የበረደውን ቀምስና እንዴት ክሽ ክሽ የሚል እንደሆነ አሳያችኋለሁ በተግባር በወሬ ብቻ ሳይሆን። እዚህ ጋር ወጣሁት ስለሆነ እዚህ አካባቢ ለምሳሌ ይሄ ም ትኩስ ነው፣ ይሰማችኋል። ኑ አሳያችሁ እንዴት እንደሚፈረካከሽ አያችሁት? እንትኑ እንዴት እንደሚፈካከሽ ዱቄቱ ከላይ ማለት ነው። የመጨረሻ በጣም ቆንጆ ውጤት ነው የምታገኙበት። እናንተ አሳያለሁ ብዬ ምስሉን አወጣሁት። ለማንኛውም ይህን የመሰለ ቆንጆ ይቅርታ ተቃጥዬ ነው። ቆንጆ ሳምቡሳ ታገኛላችሁ። እኔ ሳምቡሳ ምን ብዬ ልንገራችሁ ይሄ ዘይቱ መጠበሱ ምናምን ያው ለጤናም ቆንጆ ስላልሆነ የሚመከር ነገር ስላልሆነ፣ ለዛ በጣም እጠነቀቃለሁ። አልበላም እንደው በቃ ቪዲዮ በምታዩት ልክ ነው ሳምቡሳ ሰርቼ ነው የምበላው እንጂ በየግዜው አልበላም። እንጂ በየቀኑ በበላ የማልጠግበው ነገር ሳምቡሳ፣ የመጨረሻ በጣም ነው የምወደው በጣም በተለይ ከሙስሊም ጓደኞች ጋር የሰፈር ሄዶች ጋር በጣም ብዙ ትዝታ አለ የረመዳን ምናምን ሲሆን እና መጨረሻ በጣም ነው የሚናፍቀኝ። እዛ እዚህ ጋ ስጋምጥብታዊ አትፍረዱ ቢለማትወዳለሁ ለማንኛውም ሁላችሁም ሰርታችሁ ተጠቀሙበት። በጣም ደስ ይለኛል። ተጠቃሚው ነው የምትሞክሩት የሆነት ሌላ ሳንቡሳ ከመስራት ትቆጠባላችሁ። በጣም እንደምትወዱት ተስፋ አረጋለሁ። ደጋግሜ ነው የምነግራችሁ። እንዲሁም ደግሞ ለሙስሊም ወዳጆቼ መልካም የረመዳን ወር ሆንላችሁ፣ መልካም የጸሎት ጊዜ ይሁንላችሁ ብዬላለሁኝ። በሌላ በቃ ቆንጆ ቪዲዮ ደግሞ እስከምንገናኝ አዲስ የሆናችሁ ለቻናሌ ቻናሌን ከወደዳችሁት ሰብስክራይብ ማድረጋችሁን እንዳትረሱ ተናግሬ አለው። እንዲሁም ደግሞ የሰራሁትን ካደነቃችሁ በላይ ክፍቃችሁን ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ልኝ ባይ ባይ።